የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያው አቻቸው ቭላድሚር ፑቲንን እብድ ነው ሲሉ ወርፈዋቸዋል። የዶናልድ ትራምፕ የአሁኑ ንግግር የተሰማው ሩሲያ ከሰሞኑ ተደጋጋሚና ከባድ የተባለ ጥቃትን በዩክሬን ላይ መፈጸሟን ተከትሎ ነው። ሩሲያ በሁለቱ ሀገራት ግጭት ታይቶ የማይታወቅ ጥቃትን በዩክሬን ላይ ፈጽማለች። በሩሲያ እርምጃ የተበሳጩት ትራምፕ ፑቲንን እብድ ማለታቸው የሁለቱን መሪዎች ግንኙነት እንዳያሻክረው አስግቷል። በሌላ በኩል የሩሲያው መሪ ቭላድሚር ፑቲን ሄሊኮፕተር የዩክሬን ድሮኖች ኢላማ ሆና እንደነበር ተነግሯል። በቅርቡ ወደ ኩርስክ ቀጠና ያመሩት ፑቲን የነበሩበት ሄሊኮፕተር በአጥፍቶ ጠፊ ድሮኖች ኢላማ ውስጥ ገብቷል። ከፍተኛ ጥበቃ የሚደረግላቸው ፑቲን በዚህ አይነት ጥቃት ውስጥ ማለፋቸው ታዲያ የሀገሪቱን የደህንነት ተቋም ተጠያቂ እንዲሆን አድርጎታል። የሰሞነኛ ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ። ባለፉት ቀናት ከተሰማው የፑቲን ሄሊኮፕተር የድሮን ጥቃት ኢላማ መሆንና ከትራምፕ ፑቲንን እብድ ማለት ጋር ተያይዞ ተከታዩን ዘገባ አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። በዩክሬን ላይ የተጠናከረው የሩሲያ ጥቃት ዶናልድ ትራምፕ ፑቲንን እብድ ሲሉ ወረፏቸው። ሩሲያ በአንድ ምሽት 367 ያህል ድሮኖችን ወይም ሰው አልባ አውሮፕላኖችን እንዲሁም ሚሳይሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች ሲገደሉ በርካቶች ቆስለዋል። የሩሲያና ዩክሬን ጦርነት ከጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛው ጥቃት መሆኑ ተገልጿል። የድሮኖችና ሚሳይሎች ማስጠንቀቂያ ሳይረኖች በበርካታ የዩክሬን ግዛቶች ሰኞ ማለዳ በድጋሚ እየተሰሙ እንደሆነም ተነግሯል። በሰሜን ምስራቅ ከርኪቭ ግዛት ሕጻንን ጨምሮ ቢያንስ ሶስት ሰዎች መቁሰላቸውን የግዛቲቷ ከንቲባ ኢሆር ትሬክሆቭ ተናግረዋል። የዩክሬኑ መሪ ቮሎዲሚር ዜሌንስኪ ከጥቃቱ ጋር ተያይዞ ባወጡት መግለጫ የአሜሪካና የሌሎች ዓለም ሀገራት መሪዎች ዝምታ ፑቲንን እያበረታ በርካታና ተጨማሪ ጥቃቶችን በእኛ ላይ እንዲፈጽም እያደረገ ነው ሲሉም ተሰምተዋል። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟዋን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቻቸው ቭላዲሚር ፑቲንን እብድ ሲሉም ዘልፈዋል። ትራምፕ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ ነው ብለዋል። በኋላም ፑቲንን ፍጹም እብድ በማለት ወርፈዋቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባት አሳስበዋል። እሁድ አመሻሹ ላይ በኒው ጀርሲ ለጋ ጋዜጠኞች መግለጫ የሰጡት ትራምፕ ፑቲንን ለረጅም ጊዜ አውቀዋለሁ፣ እንግባባለን። በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ ነው። በጭራሽ የምወደው ነገር አይደለም ብለዋል። አሜሪካ በሩሲያ ላይ የጣለችው ማዕቀብን ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት ሲሉ ምላሽ ሰጥተዋል። የአሜሪካ ፕሬዝዳንቶች በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ቢዝቱም ተግባራዊ ሲያደርጉት አይታይም። ብዙም ሳይቆይ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ፑቲን ፍጹም አብዷል ሲሉ አስፍረዋል። የተወሰኑ ግዛቶችን ብቻ ሳይሆን መላዋን ዩክሬንን መጠቅለል እንደሚፈልግ ሁልጊዜ ናገር ነበር። ምናልባትም የትክክል ሊሆን እንደሚችል ማሳያ ነው። ነገር ግን ይህንን ካደረገ ሩሲያን ወደ ውድቀት ያመራታል ብለዋል። ትራምፕ የሩሲያውን አቻቸውን ብቻ ሳይሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጠንከር ባሉ ቃላት ተችተዋቸዋል። እሱ የሚናገርበት መንገድ ለሀገሩ ምንም አይነት ፋይዳ እያደረገ አይደለም ብለዋቸዋል ከአፉ የሚወጡ ቃላቶች ሁሉ ችግር ፈጣሪ ናቸው። ደስ አይለኝም እና ቢያቆመው ይሻላል ሲሉ ትራምፕ ለዘሌንስኪ ጽፈውላቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክር፣ ይህ ፍሬያማ ካልሆነ ራሷን እንደምታወጣ ስትናገር ቆይታለች። ባለፈው ሳምንት ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የቶክስ አቁም ስምምነት ላይ ለሁለት ሰዓታት ያህል በስልክ ጋግረው ነበር። ሩሲያና ዩክሬን በተለያዩ ጊዜያት ድርድሮችን እያደረጉ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕን በቅርቡ የሁለቱ ሀገራት ድርድር መፍጠን አለበት ያሉ ሲሆን ሁለቱ ሀገራት ግን እስካሁን ድረስ ከስምምነት ላይ ሊደርሱ አልቻሉም። ዘሌንስኪ የተኩስ አቁም ስምምነቱ አሜሪካና የአውሮፓ ሕብረትን ሊያካትት ይገባል ይላሉ። ትራምፕ አሜሪካ ከሩሲያና ዩክሬን የተኩስ አቁም ስምምነት ራሷን እንደማታገል ቢያስታውቁም ቀይ መስመሩን ካለፉ ግን ከጉዳዩ ራሳ ራሳቸውን ሊያገሉ እንደሚችሉ ጠቁመዋል። አሜሪካ ከአደራዳሪነት ራሷን እያገለለች ነው የሚለው ሀሳብ እንደማይቀበሉት አስታውቀዋል። ትራምፕ በቅርቡ ባደረጉት ንግግር ሩሲያና ዩክሬን የሰላም ስምምነት ለመድረስ ቁርጠኝነት አለማሳየታቸውን አውስተው አሜሪካ ከጠረጴዛው ገሸሽ ልትል እንደምትችል ጠቁመዋል። ትራምፕ የሩሲያው ፕሬዝዳንት ፑቲን ጦርነቱ ስለሰለቻቸው ማቆም ይፈልጋሉ ብለው እንደሚያምኑ ተናግረዋል። የፑቲን ሄሊኮፕተር ለጥቂት ተረፈ። የሩሲያው ፕሬዝዳንት ቭላድሚር ፑቲን በቅርቡ ከዩክሬን ወረራ ነፃ የወጣው የኩርስክ ቀጠናን ለመጎብኘት ወደ ስፍራው ባመሩበት ወቅት የተሳፈሩበት ሄሊኮፕተር የዩክሬን የድሮን ጥቃት ኢላማ ሆኖ እንደነበር የሩሲያ ጦር የአየር ኃይል የአንድ ዲቪዥን አዛዥ ኮማንደር ዩሪ ዳሽኪን ይፋ አድርገዋል። የኩርስክ ቀጠና ከዩክሬን ወረራ ሙሉ ለሙሉ ነጻ ከሆነ ወዲህ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያለፈው ሐሙስ ላይ ወደ ስፍራው በማቅናት የኩርስክ ቀጠናን መጎብኘታቸው ይታወሳል። ክሬምሊን ከጉብኝቱ ጋር ተያይዞ ይዞት በወጣው መረጃ መሰረት ቭላዲሚር ፑቲን በስፍራው ከሚገኙ ሩሲያውያን የነጻ አገልግሎት ሰጪዎችና ከኩርስክ ቀጠና ገዥ አሌክሳንደር ኪንሴንተን ጋር በመገናኘት በተለያዩ ጉዳዮች ላይ የተወያዩ ሲሆን በተጨማሪም በዩክሬን ወረራ ጉዳት የደረሰባቸውን የአካባቢውን ነዋሪዎች ማነጋገራቸው ይፋ ሆኗል። ከሩሲያው የቴሌቪዥን ጣቢያ ቻናል አንድ ጋር ቆይታን ያደረጉት የሩሲያው ጦር የአየር ኃይል የአንድ ዲቪዥን አዛዥ ኮማንደር ዩሪ ዳሽ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሄሊኮፕተር በዩክሬን ድሮኖች ተደጋጋሚ ጥቃት ሲደርስበት የነበረ ሲሆን የሩሲያ አየር ኃይልም የዩክሬንን የድሮን ጥቃት በማክሸፍ የፕሬዝዳንቱን ደህንነት አስጠብቋል ሲሉ ተሰምተዋል። ኪየቭ ወደ ኩርስክ ቀጠና በርካታ ድሮኖችን የላከች ሲሆን ከዚህ ውስጥም 46 ያክሉን የሩሲያ አየር ኃይል መቶ መጣሉ ተነግሯል። ቀድሞውንም ተደጋጋሚ ጥቃቶችን በድሮን ስታደርስ የነበረችው ዩክሬን የቭላዲሚር ፑቲንን ወደ ኩርስክ ቀጠና ማምራት ከሰማች በኋላ የጥቃት መጠኗን በእጥፍ በመጨመር ፕሬዚዳንቱን ለመግደል ሙከራ አድርጋለች። የሀገሪቱ ጦር የአየር መከላከያ ስርዓቶች ክፍልም የፕሬዝዳንቱን ሄሊኮፕተር ከድሮን ጥቃት በመከላከል ላይ ተጠምዶ እንደነበርም በዘገባው ላይ ተገልጿል። በዚህ መሰረት ከዩክሬን የተላኩ አጥፍቶ ጠፊ ድሮኖች ሙሉ ለሙሉ በሚባል ደረጃ በሩሲያ የአየር መከላከያ ስርዓቶች ተመተው ወድቀዋል። የዩክሬን ጦር በቭላዲሚር ፑቲን ላይ ያደረገው የድሮን ጥቃት ምንም አይነት ጉዳት በሰው ላይም ሆነ በንብረት ላይ ሳያደርስ መክሸፉን የሩሲያ መገናኛ ብዙሃኖች ዘግበዋል። ከሩሲያ የስለላ ተቋም ኬጂቢ ጀምረው እስከ ሩሲያ ፕሬዝዳንትነት የደረሱት ቭላድሚር ፑቲን በስለላ ተቋማት ውስጥ ለረዥም ዘመናት መስራታቸውን ተከትሎ ጉዞአቸው ሚስጥራዊ ሲሆን ለፕሬዝዳንቱ የሚደረገው ጥበቃም የተለየ ነው ይባልለታል። ታዲያ ፑቲን በሄሊኮፕተር ተሳፍረው ወደ ኩርስክ ቀጠና ማቅናታቸውን ተከትሎ ዩክሬን ያደረሰችው ጥቃት የሀገሪቱ የስለላ ተቋማት ላይ ጣት እንዲቀሰር ያደረገ ሲሆን ከውስጥ ሆኖ መረጃውን ያሾለከ አለው ወይ የሚል ጥያቄም እንዲነሳ አድርጓል። በሌላ በኩል ግን በድሮን ምርቶቿና በድሮን ጥቃቷ የምትተማመነው ዩክሬን በቅርብ ርቀት ላይ ቭላዲሚር ፑቲንን አግኝታ ሳትመታቸው መቅረቷ የሀገሪቷ የድሮን አቅም በቁጥር ከመብዛት ያለፈ ኢላማውን ለይቶ የመምታት አቅሙ ግን ደካማ መሆኑን ታይቷል። ከሩሲያ በኩል ተደጋጋሚ ከባድ ጥቃት እየደረሰባት ያለችው ዩክሬንም እንደ ሩሲያ ሁሉ ሐሙስና አርብ ተደጋጋሚ የድሮን ጥቃቶችን የፈጸመች ሲሆን በሁለቱ ቀናትም የሩሲያ መከላከያ ሚኒስቴር ከዩክሬን የተላኩ 760 ራት አራት ድሮኖችን አክሸፍ ያለው ብሏል። የዩክሬን ጦር ግን በርካታ ድሮኖች ተመተውበት ቢወድቁም በአሳለፍነው ቅዳሜና እሁድ ወደ ሩሲያ ዋና ከተሞችና ግዛቶች የሚያደርገውን የድሮን ጥቃት አላቆመም። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቅዳሜ ዕለት በሰጡት መግለጫ እንደ እንግሊዝ፣ ፈረንሳይና ጀርመንን የመሳሰሉ የአውሮፓ ሀገራት በዩክሬንና ሩሲያ መካከል ያለው ግጭት እንዲቆም ፍላጎት የላቸውም በሚል ለሰሞነኛው የዩክሬን ጥቃት ሶስቱን ሀገራት ተጠያቂ አድርገዋል። የሩሲያ ውጭ ጉዳይ ሚኒስትርም ከሰሞኑ ዩክሬን ወደ ሩሲያ እያደረገችው ያለው ጥቃት በሁለቱ ሀገራት መካከል እየተደረገ ያለው የሰላም ስምምነት በመልካም ሁኔታ እንዳይቋጭ በሚፈልጉ ሀገራት የተሸረበ ነው ብለዋል። እነዚህ ሀገራት የሰላም ስምምነቱ እንዳይሰምር ቢሰሩም ሩሲያ አሁንም ድረስ ለሰላም ቁርጠኛ ሆና ትቀጥላለች ሲልም የሩሲያ የውጭ ጉዳይ ሚኒስትር የሀገሪቱን አቋም ይፋ አድርጓል። ውድ ቤተሰቦቻችን የዛሬው መረጃችን ይህን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶችም እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም